ያስጥልኝ የደመቁ ቤተሰቦች ይህ እንደምሰንበታችሁ፣ እንዴት ናችሁ? ደህና ናቸው? የእግዚአብሔር ይመስገን። እንግዲህ ድራማ ጥሞን አይ ጉድ ብዬ ዛሬም ከች ብያለሁ። ኖላዊ ድራማ ክፍል አርባ ሰባትን ይዘርላችሁ ከች ብልናል። ክፍል አርባ ስድስት አበጠረን አምጠርጠረን ነበር ይዘገብንላችሁ ወይዘሮ ባዩሽ በር ስትመጣ ስታንኳኳ ለማቀፍ ስትቀጠቀ ስትበርበተበት ውጪ ወደ ሐኪም ቤት ልቶች ነው ምርመራው ገለመሌው ስትል እሱ ሁሉ ዘግበላችኋል። ዛሬ ደግሞ ክፍል አርባ ሰባትን ይዘጋች ብለናል። እንግዲህ የዚች ልጅቱ ጉዳይ ወደ ሐኪም ቤት ሄዳ ተመርምራ ውጤቷን እንጠብቃለን። ውጤቱን በብራት በብራታለው እንዳይሸጡት እንዳያጨነብሩት አብረን እንዘጋለን። ለማንኛውም አብራችሁ ተከታተሉ። ወደ ድራማው ላለው ከደመቁ ጋ አብራችሁ ከቆያችሁ ብዙ ነገር ታፈራላችሁ። ደመቁ ከወሬ ብዛቱ የተነሳ የባዩሽን ፍቅርም በዛው ሽኩትላችኋለች። አብራችሁ ቆይ። አቶ ከዶክተሮች ጋር ምክንያቱ ስምን ይመስላል የሚለውን ደግሞ እያብራራሁላችሁ እየመቆ ይሆን አመርምሯት ውጤቱ የማን ይመስላል? ዛሬ ጋ እንደንግጣለች። የደነገጠችውም የአቶ ኖላዊ ምርመራ ብዙ ብር እንደጨረሰ ዶክተሩ ለሀና ስነግረው አላ በጣም ነው የደነገጠችው። በተቃራኒ ደግሞ እርግብ በምርመራ በጣም ፈርታለች። ራት ውስጥ ላይ ያለችው ምክንያቱም በውሸት እኔ ነኝ የመጣ ማለት ነው። በባለፈው የምታስታውሱ ከሆነ በንዴት እርግብ አነቀቻት። ሀናም ሀናም ስታንቃት ሲምኛ ለቻት አንቺ ታሪኬንና ምስክሮችን ልሰርቂ ወይም ልዘን ግልጽ መሆኗ አይቀርም እሱንም የምናረጋግጠው ይ በቀጥታ አባትየው ወደ እነሱ የመጣው ማለት ነው።

ራሱ አሽጋባጭ ነው። የመጡበትን ረስቶ አንድ ስምሽ አንድ ትንሽ እዚህ አውቅሻለሁ እዚህ ትሰሪ ነበር እያለ ያርገበግባል። እነሱ የመጡበትን ለማስረሳት ይሁን ለማስቀየ ሲሆን ለማስለመር ይሁን አይታወቅም። እሷ ግን ከዚህ መቻን ያያኝ አይቀድም እንተዋወቃለን ወይ እልቅን እስላሙናም የምንወስደው ከጸጉራችን ነው ከጨርቃችን፣ ከሽታችን ነው ከምላችን እያለች አጥብቀ ጠይቀዋለች። ዶክተሩም ይቅርታ ስራ የተነሳ እሺ ቤተሰቦቻችሁ እንዳሉት ከጸጉራችሁ ናሙና የሚወሰደው ብሎ ነገራቸው። አይ መምታታት ሁለቱ ተምታቶባቸዋል። ንች ልጅ የማን ልጅ ትሆን? ለማንኛውም አባቷ እንደሚገኝ ተስፋ አደርጋለሁ። አባቷ የሚያውጋሻ ናቸው እየታወቀ ነው ማለት የነ ወይዘሮ አንዳንዱ ዶክተር አሽቃባጭ ነው። ይህን ነው ወይዘሮ ሀና ሰራተኛ እንዲሆን ችሎ እንጅ ማቀው እንዴት ነው እያለሱ ያሽጋብጣል። እሷም የእሷን ታሪክ ልንሰማ አይደለም የመጣ ነው እኛ የመጣንበት ናሙና ለመስጠት ነው እንጂ ስትል መለሰችለት። እሱም ደንግጦ ወይ ስራዬን ረሳሁን? እሽ በቃ ወደ ስራዬ ልግባላችሁ። ይህ የዶክተር ሳይሆን አሽቃባጅ ተላላኪ ነው። ትንሽ ብር ቢሰጡ ሲደመር ሲጀመር ናሙናውን የሚቀይረው ይመስለኛል። ውድና የተከበራችሁ የደመጉ የትሩ ተከታታዮች እንግዲህ ክፍል ሰባትን በዚህ መልኩ አጠናቀላችኋል። ክፍል አርባ ስምንት አምሮ አምሮ ሁሉ ነገር ልጁ ሁና ናሙነው ውጤቱ ወጥቶ እንደምናረጋግጥላችሁ ተስፋ እናደርጋለን። ደስ ይበላችሁ፣ ደስ ይበላችሁ። የራሳችሁ ጉዳይ ምን አገባንኛ። ለማንኛውም መልካም ቆይታ ብለናል። ላይክ ሸር እያደረጋችሁ አስተያየታችሁን በኮሜንት መስጫ አዝንቡት። አጋን የሜትር ኮሜንት የሚቆመደው ሰላማችሁ ይብዛ፣ እወዳችኋለሁ፣ የደመቁ ቤተሰቦች ቻው